የሚናገሩት ነገር ከእሳቸው የሚጠበቅ አይደለም። በጣም ጥሩ ሰው አይደሉ። ከዛ ሾፌሯ አመጣች። ስለ ፈጣሪ ብለሽ ብላት ምንም ለሰማኝ አልቻለችም። እንደውም እንዲህ ነው እያሽጓጠጠች ያየችኝ። በመጨረሻ መጧል። እነሱ ሲያዋዛ ናቸው። እ አንጠልጥለው ወስደው ፈረጥ እንደ ቲማቲም ከዛ በኋላ ማ በቃ የሰውዬ እንደ ሰው ሆኖ ቁሞ መሄዱም እኔ ገርሞኛል። ለዚህ ገብቼ ቁጭ አልኩት እንጂ ማን ችሏቸው። እነሱ እንደ አንበሳው ቤት ስራ እኮ አይችላቸውም። እንደ አንበሳ አንበሳ እንኳን ነው አንበሳ። አሁን አንድ በሬ ነው እነሱ አራት በሬ አይጠቅማቸው። ግጥም በአግባቡ እንዲወርዳ አላደረጉ አላደረጉ። ሲጀመርም ሰውየው በእርግጥ ጥፋተኛ ነው፣ ግን እነሱ ደግሞ ህዝብ እንደማገልገላቸው ትዕግስት ሊኖራቸው ይገባ ነበር። ከውጭ ያለ ሰው እስካልተቃወመ ድረስ አንድ ሰው ገባና በነጻ በነፃ ሊሄድ አላለም። መቼም ወንበር ሽሚያ ነው። የወንበር ሱስ ይኖርበታል ሰውየው። ዳኛ ይታይ ማክሰኞ ከምሽቱ ሁለት ሰዓት ከአስር ጀምሮ ዓባይ ቲቪ ጠብቁን። ዓባይ ቲቪ የኢትዮጵያ ምርጥ።